ሩና እና አብርሺ ታረቁ። በጣም ደስ ይላል። ለለ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላህ ደህና ነኝ። እንዴት ናቸው? ሰላም ናቸው? አልሐምዱሊላህ ደህና ነኝ። ሩና እና አብርሺ ማለት ነው አብሬሽ ሩታን ለማሸቅ እየጣረ ነው ማለት ነው። ያው በፍራንክ ሆነ በምንም ሆነ እየቀራረበ ያው እንትን እያለት ነው ማለት ነው። ጠጋ ጠጋ እያለ ነው እና ማለት ነው። በልጅ አማካኝቶ ይባላል አንግቶ የሚባለው ተረት ያው በልጅ አማካኝቶ ጠጋ ጠጋ እያለ ይገኛል ማለት ነው። አብሬሽ እና ላቢ ሩታ እያለ ነው እና ቤተሰቦች፣ በጣም ደስ ይላል ማለት ነው። ፍቅራችሁ ደስ ይላል። ያው ወደ ፍቅራችሁ ብትመለሱ በጣም አሪፍ ነው ማለት ነው። ተመለሱ፣ ወደ ፍቅራቸው ማለት ነው። ወደ ትዳራችሁ ተመለሱ። የሰውን ነገር ታውትና፣ እንደ መጀመሪያ ባል እንደ መጀመሪያ ሚስት የሚሆን ይለማል። ለነገሮችን ግን አለ፣ ግን ያው ሁሉን ነገር ትቶ ወደ መጀመሪያቸው ተመለሱ፣ ማለት ነው። ሩና አብርሺ እየለመነች ነው። አንቺ ነሽ አታክ ይደራት አልነካም እያልሽ ያለሽው፣ እና ሁሉንም ነገር መተው አለብሽ። ያ ሰው እኮ ለነገርም ብሎ ወይ ቪዲዮ ለመስራት ወይ እሱ ጋር ለመስራት ይሆናል እንጂ ለሱ ምንም አይነት ስሜት ላይኖረው ይችላል ማለት ነው። የሚያወሩትም ደግሞ ሳስበው እውነት አይመስለኝም ማለት ነው። አይተሻል፣ ከብዙ ሰው ጋር እንትን ብላች ከፍቅር ጋር ባለፈው የመጣች ብዙ ሴቶች አብርሺ ጋር ጓደኝነት ነበረን እያሉ የመጡ ነው። ግን አብርሺ ያለፈው የህይወቱ ከሆነ ከዚህ ወደ ላይ የሚመጣ ህይወት ተጠያቂ ነው። አሁን ያለፈው ህይወቱ ግን ምንም እንትን ማለት አይችልም ማለት ነው። ምክንያቱም ያለፈ ነገር ስለሆነ፣ አሁን ላይ የሚመጣው ግን አብረን ተጠያቂ የሚሆነው ስለዚህ፣ አብርሽም በትዳርህ ማንንም ሰው ማስገባት የለብህም። እሩታም ልክ እንደዛው ማለት ነው። በትዳራቸው መሀል ማንንም ሰው መሀል ማስገባት የለባቸውም። ሶስተኛው ግን ከገባበት ትዳር እንት ነው፣ በጣም አጭር ነው፣ እርሚው ማለት ነው። ስለዚህ ልክ እንደ እናቶቻችሁ እንደ አባቶቻችሁ ለመሆን ከፈለጋችሁ የሰው ወሬ ሳሰሙ ራሳችሁ በራሳችሁ ለእኔ አንቺ ደግሞ ለሱ እየተባባላችሁ እንትን እየተባባላችሁ የሆነ ነገር ብሰማም ብታዩም ባላየ እያለፋችሁ እንትን ማለት ነው እንጂ የሆነ ነገር በሰማች ቁጥር የሆነ ነገር ባየሽ ቁጥር አንተ እኮ እንደዚህ እንደዚህ ነው ይሄ ጥሩ አይደለም። ማለት ነው ማለት ነው ላይ ባለፈው ብያለሁኝ። ጥሩ ነገር አይደለም። እና አብረሽ ትላንትናም ከትላንትናው ዳም እየቀራረበ ይገኛል ማለት ነው። ይመቸህ፣ አብረሽ ጥሩ አድርገሃል። ያኔ ትዳርህ መመለስ አለብህ ማለት ነው። ከሴቶች ደግሞ መራቅ አለብህ። ወንዶች ከሴቶች እራቁ። በትዳር ከሆናቸው ባለፈው እንደተናገርኩት ከሴቶች መራቅ አለባቸው ወንዶች። ባለትዳር ሰው ከማንም ሴት ጋር መነካከት መተጋገፍ ምናምን አያስፈልግም። ምክንያቱም እኛ ሴቶች ማለት ነው ውስጣችን በጣም ይጎዳል። ያ ደግሞ የሚጎዳብ ምክንያቱም ትዳራችንን ስለምንወድ አምነናቸው እናንተን አምነን ቤት ቁጭ ስላለን እንደዛ እንዲሆኑበት አንፈልግም። ሰ ከሴቶች መራቅ አለባቸው ባለትዳር ወንዶች ማለት ነው። ባለፈውም ተናግሬ ያለውኝ እና ማለት ነው አውሮታ ማንም ሳይጋ እንዲቀርብ ባትፈቅጂለት እና ወደ ትዳርሽ ወደ ቤተሽ ብትመለሽ አሪፍ ነው ማለት ነው። እና ልጃችሁን አሳድጉ አብራችሁ ሆናችሁ ማለት ነው። ልጅ ከአባቱም ከእናቱም ጋር ሲያደግ ነው ጥሩ እንትን ኑሮ የሚኖረው ማለት ነው። የእናት ፍቅር አቶ የአባት ፍቅር አቶ ካደገ በጣም ከባድ ነው። እና በጣም ያስጠላል ማለት ነው። ውድ ቤተሰቦቼ ምከሯቸው፣ እነ መካከል እና እነ መልሳቸው ማለት ነው፣ ወደ ቤታቸው፣ ወደ ትዳራቸው። ይህን ቪዲዮ ከወደዳቸው የተጨመረ እንደምሳ ሰብስክራይብ ማድረግ ቤተሰቡ ይሁኑ። በቀጣይ መላ አዲስ ቪዲዮች ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላሙን ይልኝ